ባዩሽ እና እርግብ ተጣሉ የዲኤንኤ ምርመራው ዛሬ ተጠናቀቀ እውነትም ሀና የነሚሉ ሚሉ የሚሉ ልጅ እንዲሁም የምላሴና የሰላም እህት እንደሆነች የጋሽ የመስፍን ልጅም እንደሆነች ተረጋገጠ በጣም ነው ደስ የሚለው ባዩሽና እርግብ ተጣሉ ትልቅ ጸብ ውስጥ ገብተዋል ባዩሽም እቤት ውስጥ መታ መስፍን እንዳስደነገጣት ለእርግብ ትነግራታለች። እርግብን ደውላ ነይ ቶሎ ቤተ ክርስቲያን እንሂድ ብላ አማሃኝታ ከዛም ከሄደችላት በኋላ አንች ቆይ ለምንድን ነው አባትሽ እንደሆን እንደመጣ ያልነገርሽ? ስትላት እርግብም ማነው አባቴ ደግሞ አገስቴ ትላታለች። እንዴ መስፍናዋ? ስትላት እ እሱ ነው እንዴ እኔ እኮ እንዴት አባቴ መጥቶ ሳይነግረኝ ብዬ የነበረ ስትል ከዚህ በኋላ አንቺ ዝምብለሽ አትንከርፈፊ መስፍንን አባቴ እያልሽ ጥሪ እሰው ፊትን ብትሆኝ አባቴ እያልሽ ነው መጥራት ያለብሽ። አንቺማ በዚህ ሁኔታሽ ስራዎችን ሁላ ታበላሽብኛለሽ፣ ጉር ትሰሪኛለሽ ብላ መማሰብ ወደ ምርመራ በሚሄዱ ሰዓትም አብራት እንደምትሄድ ትነግራታለች። ምርመራ ቦታም እንደሄዱ ቀጥታ ከአሴርና ሀና ቆመው ሲያሟት ትሰማለች፣ እና ሄዳ ትሰድባቸዋለች። አሴርም ምን ትመስላለች ይልና ይሰድባታል። ይህም ሁሉ የምታደርገው ባዮሽ ስራዋ እንዳይከሽባት ነበር። አሁን ላይ ግን የመጨረሻ ውሳኔ ላይ ደርሰዋል። ምርመራውም ዛሬ ተጠናቁ፣ ደስ በሚል ሁኔታ አልቋል። ሀና የእነ ሚሉ ልጅ ሆናለች። በጣም ነው ደስ የሚለው። ይህ ነገር ደግሞ የሁላችንም ጉጉት ነበረ። ሀና የእነ ሚሉ ልጅ እንደምትሆን አንጠራጠርም ነበረ፣ ግን ደግሞ አሁን ላይ እርግብና ባዮሽ መጣላታቸውም ትልቅ ችግር ነው። ይሄ ነገር የሆነው ለምንድን ነው ካላችሁ መስፍን ከመጣ በኋላ እውነታው ስለወጣ ነው። መስፍን ሁሉንም ነገር ጠንቅቆ ስለሚያውቅ ወደ ቤታቸው መጣና የእርግብን ስራ ሁሉንም ነገር ይፋ አደረገባት። ውስጥ ለውስጥ ስትሰራው የነበረው እንዲሁም ደግሞ እኔ ሀሴት ነኝ ብላ የሀሴትን ፎቶ ይዛ መታ መረጃ ነው ብላ ሰታቸው ነበር። ይሄ መረጃ ግን የውሸት ሆኖባት ተገኝቷል። እውነት ለመናገር በጣም ነው ደስ የሚለው። እኔም በጣም ደስ ብሎኛል። ተመልካችም ደስ ይለዋል። ሀና የነሚሉ ልጅ እንደሆነች ሰላም ሰላም ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ እናንተም ሰላም እንደምትሆኑ ተስፋ አለኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ዛሬም እንግዲህ ኖ ላይ ወይት ክፍል አርባ ስድስት ይጀላችሁ መጥቻለሁ ማለት ነው። አብራችሁ የቆዩ ቤተሰብ እስኪ ዛሬስ ምን ተፈጠረ? ዲኤንኤው ተመርምረው ልጅቷ ሀና የእውነት የሜሉ ልጅ ሆነች ወይንስ አልሆነችም የሚለውን አብረን የምንሰማ ይሆናል። ቆይታችሁ ከኔ ጋር ይሁን። ሀኒቾ ወደ ስራ ቦታዋ ሄዳ በሩን ክፍት አድርጋ ስትገባ ሜሉን ታገኛታለች። እንዴት አደርሽ ብላ ስትላት ገናውን እየመጣች ነው እንዴት ልና ተገለምጣታለች ሜሉ ሀናም አው እኔ እኮ ተኝታችሁ ከሆነ እንዳረብሻችሁ ብዬ ነበረ ስትላት፣ ሜይሉም ደሞ ከመቼው ወዲህ ነው አንቺ በጧት መተሽ ረብሸሽን የምታውቂው ትላታለች። እሺ በቃ እትዬ ይቅርታ ትላለች ሀኔቾ። ሜላትም እሺ ለማንኛውም አሁን ግቢና ቶሎ ብለሽ ቁርስ ስሪላቸው። ለልጄ ደግሞ ታቂያለሽ አደለም፣ ልጄ ምን አይነት ቁርስ እንደምትፈልግ ትላታለች። ሃንቾም አዎ አውቃለሁ፣ ቆንጆ ምግብ ነው የምሰራላት። ለሰላምዬ ስትል እርግብ ሰላም፣ የምን ሰላም ነው? ለእርግብ ነው ያልኩሽ፣ ለሀሴትዬ ትላታለች ሜሉም። እ እሺ ምንድን ነው የምትፈልገው? ስትላት እሷ ምን እንደምትፈልግ ምን እንደምትወድ አታውቂ ማለት ነው ትላታለች ማለት ነው። ከዛም ሃንቾም እናም ሜሉሽ፣ ይቅርታ በቃ ትልና ሀና ልትሄድ ስትል ማን ነበር ስምሽ? ትላታለች ሀና እኔን ነው ትላለኝ። አዎ አንቺን ነው። ምን ነው ደነገጥሽ? አይ እኔ እኮ ስሜ ሲጠፋብሽ ገርሞኝ ነው ትላታለኝ። ከዛም ሜሉም እንግዲህ ዛሬ ምርመራ እንሄዳለን፣ ማለፍ የለበትም ዛሬ የግድ ነው ትላለች። ከዛ ሀኒቾም እትዬ ግን ምርመራው እንዲካሄድ ፈቃደኛ ካልሆኑ ለምን አንተውም? ለምን አይቀርም እርስዎን የማያስደስቱት ነገር መቅረት አለበት ስትላት ሜሉ ግን አረባክሽ ለምንድን ነው የሚቀረው መቅረት የለበትም ለአንቺ ብዬ ሳይሆን ልጆች ያሉኝን ነገር ለመስማት እና ልጆችን ላለማስከፋት ብዬ ነው ይህንን ምርመራ የማደርገው ትላለች እና ሀንቾ ደግሞ ምርመራውን ማካል ፈለግሽ እሽ ለምንድን ነው የማይቀረው ልጆች ስፓይት ደስቱ ትላታለይ ማለት ነው ይሄ ምርመራ መደረግ አለበት። እርግጠኛ ማን ነው የሚሉ ልጅ ሀሴት ወይም ምርግብ ወይስ ደግሞ ሀናናት የሚለው ነገር ምርመራ ተመርምረው ዲኤንኤው ይፋ መሆን አለበት። ለተመልካችም ቢሆን ግልጽ እንዲሆንልን እንፈልጋለን እያሉ ነው ኮሜንታተሮች። ሁሉም ደግሞ በጉጉት ነው የሚጠብቀው የሚጓጓውም ደግሞ ሜሉ የሀና እናት ናት እንጂ የሀሴት እናት እንዳልሆነች ይሄ ነገር መረጋገጥ አለበት። መስፍንም ደግሞ የሀና አባት ነው ወይንስ የሀሴት አባት የሚለው ይህም እርግጠኛ ሆኖ ይፋ መውጣት አለበት በሚለው ነገር ነው ሁሉም ሰው በጉጉት የሚጠብቀው እና እንግዲህ ዲኤንኤውም ተመርምረው ካበቁ በኋላ ደስታ በደስታ ይሆናል ብዬ አስባለሁኝ ሁላችንም የምንጓጓለት ነገር ስለሆነ ሁሉም ደግሞ ይደሰታል ብዬ አስባለሁ። ሀናም እናቷን እንዲሁም አባቷን ታውቃለች። ቤተሰቦቿን እንዲያገኘችም ለአሴር እየነገረችው ነበር። አሴርም እንግዲህ ሀና ቆይማ፣ በህልምሽ አይደለም ሳ ለምንድነው እንደዚህ እያልሻለሽ? ወያኔ ስትለው የእውነት ነው አሴር፣ የወላጅ ቤተሰቦችን አገኘቻቸዋለሁ። አሁን ግን ወደፊት የሚያሳስበኝ ነገር ከአባዬ ጋር ቤተሰቦች እነሱ ከሆኑ ከአባዬ መኖር ነው፣ ወይስ ከነሱ ጋር ነው የምኖረው? ይሄ ነገር ደግሞ በጣም አሳስቦኛል፣ አስጨንቆኛል ትለዋለች። አሴርም መጀመሪያ አንቺ እነሱ ቤተሰቦችሽ እንደሆኑ እርግጠኛ ነች ሲላት አሁን ለማንኛውም በቃ ስራ ስለሚረፍድብኝ እየሄድን ጨርሼ አወራሃለሁ ብላ ወደ መንገዳቸውን ቀጥለዋልና እየሄዱ ደግሞ ያለውን ሙሉ ታሪክ አወራሃለሁ ብለዋለች እሷም ደግሞ ለእሱ አውርተዋል። ያወራችሁም ደግሞ ትክክለኛ የእሷ ፎቶ እንዲሁም መስቀል አድርጋ ነበረና ያንም ፎቶ እርግብ ይዛ መታ ሀሴትን የኔ ብላ እንዲዋሸቻቸው ቤተሰቦቿ ግን ከእሷ ይልቅ ሀሴትን እንዲያመኗት ለአሴር ትነግረዋለች። አሴርም ደግሞ ይህን ነገር ሲሰማ አንቺ ዞሮ አትጨናቄ ለማንኛውም ይላታል። ባዩሽና እርግብ ከቤተ ክርስቲያን እየተመለሱ ነበረ። ልክ ቤት ከደረሱ በኋላ በይ አንቺ ወደ ቤት ግቢ እኔም ደግሞ ወደቤት ቤት ትላታለይ እርግብም እንዴ አክስቴ ቤተ ክርስቲያን እንድንሄር ነበር እንደዚህ በጠዋት የቀሰቀሽኝ? ስትላት አዎ እና ምን ችግር አለው ትላለች። እርግብም እንዴ አክስቴ እየቀለድሽ ነው እንዴ? ስትል ቆይ ምን ችግር አለው ትላታለች። እሺ አሁን ለምንድን ነው ወደኛ ቤት የማትገቢው? ስትላት ባዩሽም መስፍንም ማየት እንደማትፈልግ መግባት እንደሌለባት ትነግራታለች። እርግብም ቆይ መት መስፍን ማን ነው ትላለች። ባዩሽ አንቺ ልጅ እንደዚህ እየተደናበርሽ ስራዎችን ሁላ ታበላሽብኛለሽ። አትደናበሪ ብዬሻለሁኝ። መስፍንን በስሙ እንዳትጠሪ አባቴ እያልሽ ጥሪው እሰው ፊትን ብትሆኚ አባትሽ እንደሆነ አስመስ ትላታለች። ሁልጊዜም ማስመሰል ስራቸው ስለሆነ ያሴረችው ያለው ሴራ በመጀመሪያም ባዩሽ ስለሆነች ይሄንን ስራ ማለት ነው እርግብን ወደ ቤት እንዲትገባ ያደረገቻት እኔ ልጅ ነኝ ብለሽ እንደዚህ መረጃ ይዘሽ ነይ ቶሎ ያለቻትም ባዩሽ ስለሆነ ማለት ነው እና ቤተ ክርስቲያን ሄደው ከቤተ ክርስቲያን የተመለሱ አስመስላ ነው አሁን እያወራች ያለችው። ባዩሽም እንደዚህ የተተነባበርሽ እቅድን እንዳታበላሽ ነግሬሻለሁ ብላ ዛቻ ትዝትባታለች። እርግብም አይ እኔ እኮ በጣም ከበደኝ ስም እኮ አልያዝ ብሎኝ ነው ስትላት፣ ባዩሽ በእንደዚህ መደናበርሽማ ሁሉ ነገር አበላሽተሹ ተያይዘን ገደል ነው የምንገባው ትላታለች። እርግብም በመደናገጥ አያ አክስቴ፣ አይዞሽ፣ አታስቢ፣ ሁሉም ነገር ይሳካል፣ እናሳካዋለን፣ እሺ ትላታለች። ከዛ ባዩሽም ባይሳካ ነበረ እንደሱ ቢሆን ነበረ የሚሆነው የሚገርመው፣ ብታሳኪ ነው የሚሻለሽ፣ አለበለዛ ግን ተመልሰሽ እዛው ገጠርሽ ሄደሽ ከብቶችሽን ትጠብቂያለች ትላታለች። እና በድጋሚ እርግብ አክስቷን ቆይ አክስቴ፣ አንቺ ግን ለምንድን ነው መስፍን የሚባለውን ሰውዬ ማየት ያልፈለግሽው ስትላት ባዩሽም ትደግምና አንቺ ልጅ መስፍን አትበይ አባቴ ያልሽ ጥሪ እያልኩሽ እኮ ነው ትላታለኝ። እርግብም የመስፍን ስም አባቷ ስላልሆነ ስሙ ነው እንጂ አባቴ የሚለው ቃል ሊመጣላት አልቻለም። በጣም ስለከበዳት መስፍን ነው የምትለው በየሁሉም ቦታ ላይ ስታወራ። ከዛ እርግብም እሺ፣ እሺ አባቴ ለምንድን ነው ማየት የማትፈልየው ስትላት፣ እሱን ሌላ ጊዜ ነግርሻለሁ። አሁን ለማንኛውም ወደ ቤትሽ ግቢ ደግሞ በጸሎተሽ ሀና ልት ዴፊያት እንዳይመስላቸው ትላታለች። እርግብም ማለት ትላለ አክስቷን። ከዛ ባዩሽም በዚህ ሰዓት ይህንን ያክል ሰዓት ስትቆይ ቤተ ክርስቲያን ሀናን በጸሎተሽ ልት ዴፊያት ነው የሚመስላቸው ስትላት፣ እርግብም ቀልድ እንደሆነ ስለገባት ትቀልጃለሽ አይደል አክስቴ ትላታለች። ይህን ተባብለው ይለያያሉ። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ኮሜንት ላይ ያስቀምጡ። ጥሩ ጥሩ አስተያየት ስጡኝ። ባይ ባይ።